ተረስለበት ብዬ እሱ አልመጣም ሲል መጣው እንዴት ቀረ ብዬ ነው። ደግሞ በዛ ላይ አስፈላጊ ነገር እንደሆነ ነግሮሸዋል። ባይ ዘ ወይ፣ ሁለተኛ የምደግፈው ሲቲ ነው። ሀላንድን በጣም ወደዋለሁ። አንደኛ ቡና ያዝናናኛል፣ ሁለተኛ ኳስ ያዝናናኛል። በደ አለፊ ያስተውቃል ለእዛ ነዋ። ሰሞኑን መውተት ነው መሰለኝ። ፊት ቤታችን እንትን ተናድጅ ምናምን እንትን አላልኩም። ከዛ አይዞክ ምናምን አላልሽኝም። ተሸንፎ ተሸንፎ እንደ በድል የምሬን ነው። የሆነ ቀላል ነገር ያመመኝ ነው የሚመስለው ከዛ አምስት መርፌ ምናምን ስወጋ አመነ። ያንቺ በነገራችን ያማልኝ በጣም ወደዋለሁ አንቺ አንቺም እኮ በጣም ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን? እኔ ሰላም ሳልል ሊያሳስተኝ ሰላም ሰላም አባባል እና ታዲያ አንተ ሰላም ሳልል አንተ እንዴት ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ? እንዴት ናችሁ? እኛ እግዚአብሔር የተመሰገነ ይሁን ደህና ነን፣ ያው ደህና ነን ማለት ከህመሙ ጋር ማለት ነው። ውበት ራሱ አለው። እንትን እኮ ነው በነገራችን ላይ የሆነ ነገር ከአንተ ጋር ሲቆይ ማለት ነው። ማለት ልምድ ሲኖሩ ውበት ይሆናል። አያችሁ ሰዓት መግዛት የለ ኑሮን ይቀላልልኝ። ስለ ለምድ ሽኖ አጣ እጅ ላይ ብራስሌት እና ሰሞኑን እንግዲህ እንዲህ በመታመም ምክንያት ከእናንተ ልጠፋ ተገድጄ ነበረ። አሁን ደግሞ ዛሬ ደግሞ ከች ከች ብያ ያለሁኝ፣ በነገራችን ላይ ከች ብያ ያለሁኝ። ያው እንግዲህ ምንትን አሞኛል ብሎ ከመቆዘብ እንግዲህ ባለን ፓወር ምናምን እንደዚህ እንትን ማለት ይሻላል። እና ሰላም በልና ይቀጥላለሁ ወሬ እሺ። ሰላም ሰላም፣ እንግዲህ የአንቺ አይነት ኢነርጂ ናፍቄ። ሰላም ሰላም፣ እንዴት ናችሁ ውድ ውድ ቤተሰቦቻችን? እኔ በጣም ደና ነኝ። ሄሉም አሁን እንግዲህ ለምዳው ማለት ነው፣ ኢንጆይ እያረገች ነው ምናምን። ደናነች ሀፍ ሀፍ ደና ነች እንደዚህ ማተተልብ ነገር እናንተ እንዴት ናችሁ? በጣም ተናፍቃችኋል። አንቺም እኮ ናፍቀሽኛል። ዛሬ እንግዲህ ያመጣንበት ምክንያት ምንድነው መሰላችሁ ቤተሰቦች? እኔ እንደዚህ ታመሜ ድስታመሜ ግን መምጣት የራሱ በጣም የሚገርም ነገር ነው ማለት ነው። የታመመ ሰው ደህና በቃ ይሁን ደህና ሰው ሲሆን ሲሆን ይተኝ። እኔ ግን አይሁ አንቀልቅሎ አመጣኝ ማለት ነው። አንድም እናንተ ጋር ስለጠፋው፣ ሁለትም ደግሞ ዛሬ ማደርሰው መልእክት አለብኝ እና ደግሞ የሰው ሰው ደግሞ የሆነ እየሰጠህን አላፍትና ምናምን ሰጥቶ ሳታደርስለት ስትቀር እዛ ሰው ጭንቅላት ውስጥ ብዙ ነገር ሊቀረጽ ይችላል፣ ምናምን ምናምን ይቀረጻል ማለት ያው በአካል ያ ሰው ጋር እኔ በአካል ስለማልገናኝ ሊረዳኝ አይችልም። ስለዚህ ለዛም ነው የመጣሁት። ዛሬ እንግዲህ ለምንድን ነው የመጣች ምንድነው ምክንያት ካላችሁኝ፣ እዚህ ጋር ከፍ አድርግና ሳየልኝ። እዚህ ጋር ሁለት ጊፍቶች አሉ እዚህ ጋር ሁለት ጊፍቶች አሉ። ለእኛ አይደሉም፣ እነዚህ ጊፍቶች ለኛ አይደሉም። እንዴ ምን ነው ለኛ እንዲሆን ነው? ይቻላል። ለኔ አይደለም ሁለቱም። ደበረ እና ለምንድን ነው ያልኩት ለኔ ነው እንዴ። አንተ እኔ ጅስ አንዴ፣ አንዱ እጄ ታማሚ ስለሆነ አንተ እያያዝክልኝ። የምርሽን? እኔ እኮ እኔ መስሎኝ እኮ ደስ ብለኝ እንደዚህ እያያዝኩት ነበረ ማለት ነው። ለኔ ስጦታ እየመሰለኝ የሰው ነው ግን፣ ይዛው እቺው

ነገራችን ላይ ማለት ነው። እንዲሁም የምናገረው ነገር አለኝ። አሁን ማለት ነው ቤተሰብ ተሽሎኝ ነበር። ጨጓራ የቀሰቀሰ እሱ ነው እሱ ነው። አሁን ላውራበት ወይስ ትቆያለሽ? ባልመጣ ባልሰራ ቪዲዮ። ለማንኛውም ስቀልድ ነው እና እነዚህ ስጦታዎች ለማን ናቸው? ለአህሙ ለአህሙና ለፈኪ ናቸው። እነዚህ ስጦታዎች ማለት ነው እና ምንድነው መሰላችሁ የስጦታው አላማ ምንድነው? አንድ ወዳጃቸው ውጭ ሀገር የሚኖር አንድ ወዳጅ አላቸውና እሱ ወዳጃቸው እናገር አልናገርም፣ ምን እንደሆነ ስጦታው አልናገርም ብቻ እንደዚ የሆነ ጊፍት ልሰጣቸው ፈልጌ ነበር እና በአንቺ በኩል ነው መስጠት የምፈልገው። ስለዚህ ይህንን ጊፍት ለአሙና ለፈኪ አድርሽልኝ ብሎ ከዛ እነሱ ጋር ደግሞ ደውዬ ተስማምተው ዛሬ እንግዲህ በዚህ ሰዓት እንድንገናኝ ሆኗል። ያው እነሱ ባይመጡም እኔ እነሱ እስኪመጡ ድረስ መግቢያ ሰርቼ ልጠብቃቸው ብዬ አስቤ ነው። አሁን በነገራችን ላይ ቢኒ ምን ውስጡ እንዳለ አያውቅም። ምክንያቱም እኔ ነኝ ገልቼ ጠቅልዬ ምናምን ያዘጋጃሁት። ያው ስጦታው ግን እኔ አይደለም የማን ነው፣ በጣም የሚወዳቸው የሚያከብራቸው፣ የአድናቂያቸው የሚወዳዳቸው ጊፍት ነው ማለት ነው። እና በዚህ አጋጣሚ እነሱ ሲመጡ በደንብ ያመሰግኗል። እኔም ደግሞ እንደዚህ አስበ ለእነሱ ጊፍት ስለላክ በእኔ ስም አመሰግናለሁ። እነሱም ደግሞ ሲመጡ ያመሰግኗል ማለት ነው። ስለዚህ አሁን እነሱ እስኪመጡ ድረስ እንጠብቃቸውና እንግዲህ መጥተው ግፍታቸውን ተቀብለው፣ እኔም ደግሞ ካገኘኋቸው ቆይቶ ነበረ፣ በስልክ ብቻ ነበረ ሳገኛቸው የነበረው እስካሁን ድረስ እና ከዛ እንደዛ ምናምናም ብለን ምን ላይ ይሆናል ማለት ነው። ስለዚህ ሲመጡ ድረስስ በመሰጣት እንዴት እናደርገዋለን? ሲመጡ እንዴት ነው የምንሰጣቸው? ለማመዳል ለምናትንበረክ አሁን አንቺን ስፌት አንድ ሰጫቸው ከተፈለገ ማለት ነው። እንደዚህ ብለሽ ነው ስፌት ያለብሽ። ይሄ በነገራችን ላይ ለአንተ የመጣ ስጦታ ነው። ለአሙ ይሄ በነገራችን ላይ ለአንቺ የመጣ ስጦታ ነው። ነው እንትን መሰለህ እንዴ? ምንድን ነው የሆነ ፕሮግራም ላይ ምናምን፣ እንደዚህ ፕሮግራም ላይ ነው እንደዚህ የሚደረገው። በነገራችን ላይ የሆነ ፕሮግራም አለ እንደዚህ ምናምን የሆነ ነገሩ። አንተ ሁሉ ነገር ከስራ ጋር ነው። እኔ ግን ጓጓሁ። ምንድን ነው እንቅልሽ ትያለው። ሚሊዮን እስከማውቅ ድረስ ጓጓ ችግር። እኔ ግን ስለማውቀው እስከዛ ድረስ ስጨፍር ማለት ነው። እና ቅድም መልሽልኝ ብለኝ ነበረ። የምን ጭፈራ ነው የምትችይው? ምን ምን ስጨፍር አይተኛ እስካሁን

ለዚህ ትይሽኛለሽ። ይሄንን ዳንስ ለማስተማር በጣም በብዙ ሺህ ዶላር ነበር የሚከፈለኝ፣ ለአንቺ ግን በነፃ ቀረብሽ፣ ቀረብሽ፣ ቀረብሽ። እኔ ቅርብኝ፣ ቢቀርብኝ ይሻላል። ባይሆን ውዝዋዜ ምናምን ከቻልክ በደምብ እንድችል፣ ሞር እንድችል ናው። እሺ በጣም በጣም ቻርክ ለማንኛውም፣ እስኪ መጡ እንጠብቃቸው እና እንጠብቃቸው እንዴት እንደ ቤት ጥላናቸው፣ አይደለም። ስጦታውን ማለት ይዘን ቤታቸው ድረስ በእንትና አስቀምጠ ደውላቸውና በምልክት ገብሬ ሱቅ አስቀምጠንላቸዋል። መጣች። እንዴት ነሽ? እንዴት ነሽ? እመቤቴ። እኔ አልመጣም። ለምን? እኔ እንጃ፣ ለምን እንደሆነ እመጣለሁ ብላለሁ። እንጃ ለምን ሀሳቡ እንደቀየረ። ሁለት ሆናችሁ ስንጠብቃችሁ ብቻሽን መጣሽ። ከዛ እኔም እንዳላስደብቅሽ ብዬሽ እኮ አልመጣም ሲል መጣሁ። እንዴት ቀረ ብዬሽ ነው። ደግሞ በዛ ላይ አስፈላጊ ነገር እንደሆነ ነገር ሸዋል። አዎ፣ እሱም እኮ መጀመሪያ ከሆነ እንደሚመጣ ነበር። ለምን ሀሳቡ እንደቀየረ ለቅርብ አይ፣ እንዴት ቀረ ብዬ ነው። ሲጀመር እኔ ብዙ ጊዜ ጠርቼው ነው አይቀርም ቀረብ ብቻ ነው። አይ ስልሽ፣ እኔ ምንም አይ፣ አንቺ ግን አንቺ፣ አይ እኔ ሁለት ያው እኔ ታማሚ ነኝ እመስላለሁ ደብሮብሻል። ግን እምሮብኛል። ግን አቦኛል። ምን ያደርጋል ግን ህመም ቢታወቅ ነው ጥሩ፣ ባይታወቅ ሰው አያምንሽም። ማለት አንዳንድ ሰው አይረዳሽ ማለት ፊትሽ ምናምን የሆነ ትንሽዬ ለወጥ ካላለ ምናምን አሞኛል ምናምን ስትይ አንቺ ሙት ነው፣ በጣም ነው የምትጎጂው። እሱ ራሱ ስንት ነገር እንደበደለኝ ብታውቂ ኖሮ። አዎ በድለኛል። ነው የሆነ ቀላል ነገር ያመመኝ ነው የሚመስለው። ከዛ አምስት መርፌ ምናምን ስወጋ አመን አምስት መርፌ ስወጋ ሳይ አምስት እ ምናምን ደነገጠ ማለት ነው። ሁለቱም ቢያንስ ሊወጋላት። አንተ ጠሩ ሰው ነህ፣ በዚህ ኢንዱስትሪ ላይ ታስፈልጋለህ። ግን አይቻልም፣ አይቻልም። በየቀኑ እኮ ነው አምስት አምስት። በአንድ ቀን ብቻ የምችሉሽ ነው? በየቀኑ እኮ ነው አምስት አምስት መርፌ ደስ አይልም። እኔ አሁን እኔ አሁን ሰው ሆኜ ራሱ እንደዚህ ከነፍረት መኖር ራሱ ያገርምሽ፣ ተአምር በቃ። ከአምስት መርፌ አነሳ ፈጣሪ ባርኮኒ ሰጠሽ። አዎ በጣም በጣም ሁለት፣ ባርኮኒ ሰጠኝ እንጂ ሰው አንድ ራሱ መርፌ እየተወጋ እኮ አለቀ። ሰውነት እንዲህ በጣም ያንቺ በጣም ባርኮኒ ሻለው። መድኃኒቱ ነው ሰውነት እንት አይ፣ ለምዶታል። ሲጀመር እንደ ምግብ ነው የሚጠቀመው መሰለኝ ሳስበው። እኔ ግን አህሙ እውነት ማለት የሆነ ሁለት ሰው ምናምን ጠብቀህ ምናምን ብቻ እሸንት ምን ደነገጥኩኝ። እኔ ቦታ ሸፈናለሁ እና እንዴት ነሽ? እንደሱ ደግሞ እንደራሴ እና አንቺ እንዴት ነሽ? ግን በጣም ረጅም ጊዜ ሰላም በይ። በነገራችን ላይ ቤተሰቦች ይከሰዳሉ። ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ሁሉ ፋሚሊዎች ዛሬ ለሁለተኛ ጊዜ ነው አንቺ ቤት ስገኝ። አዎ ሁለተኛ ጊዜ ነው እና እንደምን አላችሁ? እኔ ደህና ነኝ። ማን ነው ያሳመመሽ? እማሙ ራሱ እኮ ማነው እሱ? አየችኝ ና ማለት ነው ይሄማ ከባድ ነው። ራስሽ ዘት ውጭ እንዴ አይወጣም ሁላ ምናምን ቢሆን እንትን ልልሽ ነበረ። ህመሙ ራሱ አሳመመኝ እንደገና እሱማ አሳመመኝ ሁለቱም አሳመመኝ ሁለቱም። ባለፈው እኔ በእንክብካቤ ነው ያሳመምኳት። ተው ሚስጥራ ላውጣ እዚህ ጋር እውነቴን ነው ምል። በጣም ብዙ ሰው ነው የሚቀየመው። ተው እና ተንከባከባት። አዎ ተንከባከባት። ማለት በቃ ይሄ ጥሩ ከሆነ ያደረግላት ከሰመመት መጥፎ ሆነ፣ ደግሞ መጥፎ ሻውን። ወይ እስካሁን ጥሩ ተስማምተን ተስማምተን እና ዛሬ ማለት ወደቁም ነገሩ መሀል መሀል ላይ ያዞረኛት። ቁጭ ትይ አይጥቁም ስትቀመጥ። እርግዝናም እኮ እንደ እሱ ያደርጋል። ማይኔ ጉዴ ፈላ። እርግዝና ከሰማይ ቤት ነው። መቼም ትወለድ ከእኔ ጋር የነበረ ካልሆነ አሁን እንደማይሆን የታወቀ ነው

ደሞ ቢኒ እኮ አይደለም አስበሽ ያለ፣ አሁን የብርኒ እንደዛ አይ፣ ጥሩ ነው። ልጅ እኮ እግዚአብሔር በረከት ቢኖር አንተ እኮ ጉድህን አላወቅም። ማንም ይጠረጠር ይመስልሃል? እና ተጠርጣሪ እኮ አንተ ነህ። እዚህ ጋር ቀለኝ አላችሁ። እናንተ ትቀልዱታላችሁ ነው ዛሬ ማለት አንቺንም አሁን ምንም የጠራሁበት ምክንያት አንድ ምክንያት አለኝ። እሱ ደግሞ ምንድነው መሰለሽ ጊፍት ተልኮላችኋል። እና የተላከላችሁ ጊፍት እኔ እስከ ዛሬ ጊፍት ማለት ይሄ ቅርብ ያለ ሰው ነው እንጂ ሩቅ ያለ ሰው እንደዚህ ጊፍት ሲሰጥ አይቼ አላቅም። እና ላይክ ፍቅሩ ላላቸው በጣም ትልቅ ቦታ ያላቸው ፍቅሩ የሌላቸው ደግሞ ኖርማል የሆነ ነው። እና ምንድነው አንድ የሚወዳችሁ የእናንተ ወዳጅ የሆነ አድናቂያችሁ ነው የለ ይህንን የላከላችሁ ምንድነው መሰለሽ፣ አንቺ የኳስ የምትደግፊው ቡድን አንቺ የምትደግፊው ያሟል ነው። እህ ያሟል ያሟል። እና ምንድነው ያለኝ የሚደግፉትን ቡድን ማሊያ ገዝተሽ ስጪልኝ። የሚደግፉትን ቡድን አንቺ ያሟልን ነው ያሟልን እሱ ደግሞ የምደግፉትን ቡድን አያውቅም። ግን እኔ ደግሞ እንትን ላይ ምናምን አህሙም ቢሆን እንትን ስቶሪ ያደርጋል ኢንስታ ላይ ምናምን ያደርጋል ምናምን አንቺ ማይቻለው እና እንደዛ ስላየሁኝ ላይክ ይህንን ነው ያ ያ ያ ያ ያ ያ ያ ያ ያ ያ ያ ያ ግደማልወያማስያማልእ ግን በጣም የማይገባኝ ነገር እዚህ ምድር ላይ ከሰው ሁሉ የተለዩበት ነገር ኳስ ማለት ነው። ስለምንም ምንም አይገባኝም። እኔ አንደኛ ቡና ያዝናናኛል፣ ሁለተኛ ኳስ ያዝናናኛል። የምርሽ እናት አንተ ደጋፊ፣ እኔ የራሴ ደጋፊ ከራሴ ምንም ተሸንፎ ነው

መሄድ ይሻላል ማልቀስ ይሻልሽ ምን ይሻል ማልቀስ ነው ይሻል እሱ

እኔ በሄድ ይሻላል። እኔ ማንም አልሆንም። ይቅርታ፣ እኔ ለምን ጨጓራ የለኝም። በዚያ ላይ ሳካ፣ እኔ ማንም አልሆንም። ኧረ ተውኝ፣ እኔ የኳስ ደጋፊ አይደለሁም ጋር ይቀርብኝ የምሬ ነው አሁን የምሬ ነው። እኔ እየተነሳሁት ምናምን ላይክ ሰው የሆነ ነገር አድርሽልኝ ምናምን ብሎሽ ከዛ ደግሞ የሆነ አሞኛል ምናምን ስትዪ ላያምንሽ ይችላል ምናምን ይደብረዋል። በተለይ ውጭ ያለ ሰው ደግሞ ሲሆን ማለት ነው። እኔ ለዛ ብዬሽ ተነስቼ የመጣሁት እንጂ የምር እኮ አሁን እኮ አሞኛል ምናምን ማለባለ በተው ያዞረኛል ግን በቃ ብቻ እግዚአብሔር ይመስገን ነው። ሌላ ነገር ልል አልፈልግም እና እና ደግሞ የአህሙን ያው ኢንስታግራሙ ምናምን ያላችሁ ሰዎች የማን እንደሆነ እዚህ ኮሜንት ላይ አስቀምጡልኝ። ያው ሁለቱንም የሚደግፉትን ያሉት ደው በቃ፣ ምንም ማድረግ አይቻልም። አንቺን ሽቶች ምክንያቱም ምንም ማድረግ አይቻልም። የአህሙን የሚደግፈውን እኔ አልወዳቸውም ግን በጣም ነው የሚጠላ፣ ግን ዝም ብለሽ ለቤት ለብሳለ ነይ፣ ግማ ላሳይሽ። ያው መጀመሪያ ይሄውን ክፈቺው ማለት ነው ያንቺ። በነገራችን ላይ እኔ በጣም ነው የወደድኩት ፈኪ ይላል። ያው ላሳያችሁ ነው

በጣም ነው ማለት የኳስ አድናቂ ነው። ባይተቦ ግን እንትን ኦዲንሳችሁ በደንብ ጠጋ ብለሽ አሳይሟል። በደንብ አሳይላት። ያምራል፣ ፈኪ ይላል። ስም አለው፣ ቁጥር አለው። ምንም አያምርም ማለት ችግር የለም። እኔ እቤት እቤት እንለብሰዋለሁ የእሱ ክለብ ስለሚደብረው። እንዴ ቢደብርሽም መስጠት አለብሽ ማለት ነው። ለሱ መስጠት አለብሽ። በዚህ አጋጣሚ በጣም ከልብ እናመሰግናለን። ማለት የእውነት ወንድም ወንድ ነው። ባጣው አመስግኝ ስልኮልሽ አዋልደ ልስተሽ ላከልሽ በቴሌግራም ስለ ከፈለግሽ ወንድ ነው። በጣም ነው የሚወዳችሁ በጣም ነው የሚያከብራችሁ፣ እና ስራችሁን በጣም ነው የሚወደው። ለዛ ነው አክብሮ ይሄንን ግፍት ለእናንተ የላከው ይላከው። እሱም ደግሞ የኳስ ቀደኛ አድናቂ ነው እና ለካ አመስግኝ በጣም አመሰግናለሁ። ባለመገኘቱ በሐሙስም ይቅርታ ጠይቃለሁኝ። እንግዲህ አንዳንዴ የሽማግሌ ነገር ባህሪያቸው ይቀየራል፣ ሆርሞናቸው ለዛ ነው። እና አሙዬ ይሄ እና ብትኖርና ይሄ ማሊያ ብትወስጅ በጣም ደስ ይለኝ ነበር። ያስ እንደኔ ያምር ባል ብዬሽ አስብ ነበር። በጣም ያምራል። በጣም ነው ወደድኩትኝ እና ያማልን በጣም ነበር የምወደው ማለት የአማል አሁን በጣም የወደድኩት ሃላንድ ነበር በፊትም ወደው እና የሱ ቲሸርት ነበር እንዳለ ያለኝ የአማል የመጀመሪያ ቲሸርት ነው ኦ እና እናም በጣም ደስ ብሎኛል በጣም ተቆ ወድጄዋለሁና ስላሰብክልና ስላስታወስከን ፈጣሪ አስብ ፈጣሪ አስታውስ በጣም ነው የምናመሰግነው መሰገነው አሁንም እንደሚያመሰግን እርግጠኛ ነኝ አሁንም በቪዲዮ ይማደርስ ሊሆናል እንግዲህ ቢ ያስባል አድርሽ ሄድለት፣ ስነ ስርዓት አድርሽ ሄድለት። ሉየም እንደዚህ አሞሽ ቃልሽን ለማስበር ደፋ ቀና ስላልሽ እንግዲህ ፈጣሪ እስከ መጨረሻ ይማርሽ፣ አሜን ነበረ እንትን በጣም ጭራሽ አልጠበኩም ነበር። እና ትንሽ ቅር ብሎኛል፣ ግን ደግሞ ያው ሰው ምን እንደሚገጥመው ምናምን አናውቅም። የሆነ ነገር ገጥሞት ሊሆን ይችላል እንደዛ ስለሆነ እና ደግሞ እኔ ላይክ ብዙ አድናቂ ምናምን ባልሆን፣ ግን ማሊያውን ወድጄዋለሁ ነው። በጣም ነው የሚያምረው ማሊያ። እንግዲህ ሜላይ እንደምን ነሽ? እዚህ ማሊያ ነው ድል የእኛ ብቻ ነው።

ለማለ እንደምትደግፊው ሜዳው ላይ ሄደሽ እኔም ወደ አይደለም ቆይ ግን አንድ ጥያቄ እንጠይቃለሁ ወይ ደውት ገና በቃ ማለት የሁለት ቡድን ሰው እንዲህ ነው ማለት ነው የምትከራከሩ እኛውን አይደለም አንቺ ስለልሽ ነው እንዴ ፍጥሮቹ እንትናችሁ አንድ ዝቅ ላሉ ለምንድን ታውቂያለሽ? ሁሌም እየተሸነፉ እንዳሸነፉ አይነት ስሜት ነው የሚሰማችሁ። የሆነማ አእምሯችሁ ላይ የሆነ ነገር ለምንድን ነው ግን? ሁሉም አትከራከሩብኝ ማለት ሌላ ነው። ምክንያቱም ክርክራቸው በጣም ነው የሚቆየው። አረ፣ የሁለት ደጋፊ ጠርቼ ልቃጠል። አንተን ይዤ ባልመጣ ይሻላል። ለማንኛውም ቢኒን ያመጣሁት በነገራችን ላይ ከቢኒ ጋር ሆነች ነው ከቢኒ ጋር ሆነች ፍሱን ስጫቸው ስላለኝ ነው ማለት ነው እንጂ እንደዚህ እንደምትከራከረ አስቀምጬ ነበር። እና ለማንኛውም ፈኪ ስለመጣሽ አመሰግናለሁ፣ አመሰግናለሁ። ፈጣሪ ያክብርልኝ። ስጠራሽ እሺ ብለሽ ስለመጣሽ ከተገናኘንም ብዙ ጊዜ ሆነን ነበረ እና የዛሬ ቪዲዮአችን፣ አዎ ታረቁ፣ ታረቁ። የዛሬ ቪዲዮአችን ይህንን ይመስል ነበር። በሌላ ቆንጆ ቪዲዮ እስክንገናኝ ድረስ እንወዳችኋለን። ቻው።